በስተ መጨረሻም ባልና ሚስጦች ዛሬ በሳቅ ፈንድቅድቅ ብሎ ፈንድሻ መስለው መጠዋል ማለት ነው። አ ዋው የምር ጅራቷ ዛሬ የለችም። ተመስገን ነው። እሷ የሌለችበት ዱሮም እኮ ሰላም ነው እሷ የሌለችበት በጣም ደስታ አለ። እንግዲህ አብርሽ ዱሮ ለካል ጀነጀና ትብሷለች ጀንጅና አግብተው የነበረ እሱ ጅንጀና ስለጠፋበት ከዚህ በፊት ያው ጀንጅኖ ጀንጅኖ ያሳመናቸው ሴቶችም በዛም በዚህ የሚለው ተበታተኑና እንግዲህ እሱ የቀረው ከሩታ ጋር ነው። ሩታ መንግዲህ ሷለች ጀንጅና ያገባችው ኤኒዌይስ ግን ዛሬ ያ ሁሉ ነገር ከተፈጠረ በኋላ ድጋሚ እንደ አዲስ እንግዲህ አብርሽ በዛም በዚህም በላይም በታችም በላይም በግራም በቀኝም በደቡብ በሰሜንም ብሎ እንግዲህ ሩታን ለማሳመን፣ ሩታን መስመር ውስጥ ለማስገባት፣ ሩታን ወደ ቤቷ ለማስገባት ወይ ደግሞ ለመመለስ ተዘጋጅቷል ማለት ነው። ደስ ይላል። የእውነት ለመናገር ደስ ብሎኛል። ና ግን አጀናጀኑ ምናምን ተመስቶኛል። አብርሽ ጥሩ ጅንጀና ሙድ ላይ ነህ፣ ይመች። ያው እየቻልክበት ነው፣ እውነት ለመናገር ያው እየቻልክበት ነው፣ እየሆነልህ ነው፣ እየተሳካልህ ነው። ግን ምን ደስ እንዳለ ታውቃላችሁ? የታቃላችሁ? ምን እንደ ታዘብኩ ታውቃላችሁ? ይህንን የመሰለ ፍቅር፣ ይህንን የመሰለ ደስታ፣ ይህንን የመሰለ ፈገግታ፣ አንድ ሰው ዝም ብሎ ከመሬት ተነስቶ ከላይ ወፍ ዘራሽ የሆነ ሰው መጦ የመጣበት ማንነቱ ሳይታወቅ የሰው ትዳር በጥብጦ ሲሄድ እንደማየት የሚያሳቅቅ የሚያናድድ፣ የሚያበሳጭ ነገር የለምና፣ በሰው ዘንድ ብቻ ሳይሆን በፈጣሪም ዘንድ በጣም የተጠላ ነው። እና ሄርሜላ በሌለችበት አብርሽና ሩታ ሰላም ናቸው ባጭሩ ና ሩታ ችግሯ ምን መሰላችሁ? አብርሽን ጠርጥራው ምናምን ምናምን ነገር አይደለም። ባሏ እንደሚሆን፣ እንደሚወዳት፣ እንደሚያፈቅራት በደንብ ከእሷ ውጭ ሌላ ሴት እንደማይ እንደማይመኝ ታውቀዋለች። እንኳን እሷ እኔም አውቄው ተናግሬያቸዋለሁ። የሆነ ጊዜ ሩታን የሚመስል ሰው፣ ሩታን የሚያክል ሰው፣ ሩታን የሚተካ ሰው በምንም ተአምር ሊያገኝ አይችልም። ልብ ውስጥ ያለችው ሩታ ናት። በምንም ክፍተት በምንም ቀዳዳ ገብታ ሌላኛዋ ሴት ወይም ደግሞ ሄርሜላ ምንም ቦታውን፣ ልቡን ልትቆጣጠሩ አትችልም። ነገ ብቻዋን የምትቀረው የምታለቅሰው እሷ ናት። ሩታ ዛሬ ልትገፋ፣ ልትበደል፣ ልታለቅስ፣ አንገቷን ልትደፋ ትችላለች፣ ግን ግን ግን ግን ደግሞ ነገ የመጨረሻዋን ደስታ የምትደሰታት የመጨረሻዋን ሳቅ የምትስቃት ሩታ ናት ከልጇ ጋር ከባሏ ጋር ታያላችሁ አንድ ላይ ትመጣለች ብዬ ምቀኛ ሸረኛ ወረኛ ቤቱ ይቀራል አልቅሶ አለቃቅሶ ብዬ ተናግሬ ነበረ ለማንኛውም ግን ለማንኛውም ግን ሩታ አሁንም ፈራተባ ፈራተባ እያለች ነው ለምን አንድ ሺ ጊዜ አጥፍቶ አንድ ሺ ጊዜ ይቅርታ አድርጋለታለች አንድ ሺ ጊዜ ይቅርታ ልጠይቅ ብሎ መጥቷል አንድ ሺ ጊዜም በቃ በደንብ ጥፋቱን ባያምንም ደግሞ ግን ደግሞ የሆነ ከላይ ከላይ አስመስሎች ይቅርታ፣ በቃ አስቀይሜያታለሁ መሰለኝ ብሎ ነው ይቅርታ የሚጠይቃት። በነገራችን ላይ ሩታን በትክክል አስቀይሜያታለሁ፣ አስከፍቻታለሁ፣ ስለዚህ ዛሬ ግዴታ ይቅርታ መጠየቅ አለብኝ አስከፏትን በዚህ በዚህ መንገድ ነው ብሎ አይደለም ዝም ብሎ በቃ አስከፍቻታለሁ መሰለኝ፣ ደብሯታል መሰለኝ ምናምን ብሎ ነው የሚሄደው። ኤንዌይስ ግን ዛሬ የልጃቸውን ልብስ ይዞ በመምጣት ለሳምፕል አንድ ብዙ በዛ ያሉ ልብሶችን ይዞ መጥቷልና ከዱባይ ሊመጣልን ነው። ከዱባይ ማስመጣት እንችላለን እያለች ነው የምትገኘው። ስጦታ ልስጥሽ ብሎ ነው ያስመጣት እና ደስ ይላል። የእውነት ለመናገር አብርሽ፣ ያው ለሰው ደስታ፣ ለሰው ስኬት በቃ የሰው እኔ አላቅም። ለራሱ ህይወት አላወቀበትም ለራሱ ለሚላት ሴት፣ ከቅርቡ ላለች፣ ላስረገዛት፣ ለትዳሩ አጋር ዋጋ ከፍላ እዚህ ላደረሰችው ሴት አልሆነላትም። በጣም በከባዱ አስቀየማት አስከፋት፣ እንጂ የስኬት ሰው ነው ታውቃላችሁ፣ የሆነን ነገር ከማድረግ ወደ ኋላ የማይል በቃ ትክክለኛ ደስታን የሚፈልግ ትክክለኛ ኑሮን የሚያቅ፣ በቃ የኑሮ ውጣ ውረዱ የገባው በደንብ በቃ የቱ ያስከፋል የቱ ያስቀሜ እንዴት ልበላችሁ። ብቻ ግን ከሩታ ጋር ሆናችሁ ገና ትልቅ ህልም፣ ትልቅ ጉዞ፣ ትልቅ ኑሮ፣ ትልቅ ህይወት፣ ትልቅ ሀብት እንዳላችሁ ከፊት ለፊታችሁ ይታየኛል። ተለያይታችሁ እንደማትለያዩ መቶ ፐርሰንት አውቃለሁኝ። ለምን መሰላችሁ ከዚህ በፊትም ሩታና አብርሽ እኮ ፍቅረኛ ማቾች አይደሉም፣ ለዩቲዩብ ነው የተገናኙት፣ ለቪዲዮ ነው ምናምን ብለው እንኳን አይደለም ሌላ ተመልካች ሌላ በአድ የሆነ ሰው ይቅርና የሩታ እህት ራሷ ራሷ አብርሽና ሩታ እኮ ለቪዲዮ ነው የተገናኙት፣ በቪዲዮ በቃ ተቀጥራ ነው ገንዘብ ተከፍሏት ነው ምናምን ብላ ብዙ ታሪክ ስታወራባት ነበር። እና ከዛ በኋላ ግን ሩታ እንደውም ብዙ ነገር ሲወራባት ብዙ ነገር ሲባልባት አብርሽን የሆነ ጊዜ ከንፈሩን ስማው ነበር፣ ካስታወሳችሁ የሆነ ቦታ ሄደው መዝናኛ ቦታ፣ ልክ ደረጃውን እየወጡ በጣም ግጥም አድርጋ ይዛ ነበር ከንፈሩን የሳመችው። እና ከዛ ጊዜ በኋላ ሁሉም ሰው አመነ። ከዛ ደግሞ ድጋሚ፣ ኧረ ውሸት ነው እያስመሰሉ ነው ተባለ። እንደገና ደግሞ ሌላ ማሳመኛ፣ ከዛ ብሎ ብሎ ብሎ ደግሞ እርጉዝም አይደለችም ማለት ጀምሮ ነበር። ለማንኛውም ሁሉንም ሰው ማስደሰት አይቻልም። በራሳችሁ መንገድ፣ በራሳችሁ እይታ፣ በራሳችሁ ህይወት መንገድ ካልተጓዛችሁ ማለት ነውና የአብርሽ እና የሩታ ህይወት ያው አንድ እንደሚሆን ግልጽ ነው። ለምን ሩታ ከፍቷት ነው ለጊዜው እንዲመለስ፣ እንዲሻሻል፣ እንዲስተካከል ትዳሬን ትዳሬን፣ ልጄን ልጄን፣ ቤቴን ቤቴን እንዲል ነው። ብዙ ሺህ ሴቶች እኮ አሁንም ዘንጠው አእምሮ። ነገ እኮ ሩታ ታረጃለች። በነገራችን ላይ ከወንድ ልጅ ቀድማ የምታረጅ ሴት ነች። እና የሆነ ማለት በእርግጥ እድሜያቸው እኩል ነው። ያን ያህል አይበላለጡም ሩታ እና አብርሽ ግን ወንድ አያረጅም የሚባል ነገር አለና ያችንም ያችንም እችኛውንም ቆንጆም ሲያይ ወደዛች የሚሮጥ የሚከንፍ የሚበር ከሆነ ምን ህይወት አለ? ምን ኑሮ አለ? በአንድ በቃ ተወስኖ በአንድ ሴት መኖር አለበት አንድ ወንድ። አንድ ሴትም በአንድ ወንድ ተወስና አስባ ተቆጥባ መኖር አለባት። ትዳሪያ ህይወት የብላ ማለት ነው። እዛም እዚህ መንዘላዘል እዚህም እዛም መዝለል የባሰ በሽታ ነው የሚያመጣው። የአእምሮ ጉዳት እንዲሁም በሽታ ነው እና አብርሽ ልናገር የምፈልገው ነገር ወደ ተዳርህ ብትመለስ የተሻለ ነው። በአጭሩ ከሄርሜላ ህይወት ብትወጣ፣ የእውነት ለመናገር እሷ የገባችበህ አይመስለኝም። አንተ የገባህባት ነው ይመስለኝ። ለምን መሰለ፣ አንተ ክፍተት ባሰጣት አንተ ቦታ ባሰጣት አንተ ጆሮ ባሰጣት በዚህ ልክ ተረማምዳብህ ህይወት ላይ ከባድ ተጽዕኖ አትፈጥረም ነበር። እና ከምንም በፊት ከምንም ነገር ቅድሚያ ለሚስት ለፍቅረኛ፣ ከጎን ላለች ሴት ነው ቅድሚያ መስጠት ያለብህ። ምታኖርህም፣ ምታግዝ፣ ምትደግፍ፣ ምታበረታታህም ስትወድቅ ምታነሳም፣ ሲቆሽሽብ ልብስን ምታጥብ፣ ምታበላህ፣ ምታጎርስ ካጠገብ ያለች ሴት ስለሆነች እንደው ጥፋት እንኳን ብታጠፋ የፈለገ ጥፋት እንኳን ቢኖርባት ራሱ ጥፋቷን አምነህ ግን ደግሞ እንደዚህ ልታደርጓት አይገባም፣ እንዲህ ልትናገሯት አይገባም እኔ ሚስቴን እንድህ እንዲህ ብለህ ጠበቃ ልትቆምላት ይገባል። ከፊት ለፊት ልትሰለፍላት ይገባል። ጠበቃዋ፣ ጋሻዋ፣ መከታዋ ልትሆን ይገባል እንጂ የሆነ ነገር ኮሽ ባለ ቁጥር የሆነ ነገር እንደው ተበሳጭታ እንኳን የሆነ ነገር ስትናገር፣ እንዲህ አንቺ እኮ ጥፋተኛ ነሽ፣ እንዴት እች እንዴት እናገር ያታለሽ፣ ምንም ባላጠፋችሁ፣ ምንም ባላደረገችሁ ብለህ ልክ ሄርሜላን እንዳስቀደምከው ማድረግ የለብህም ከህይወት ብዙ ነገር ተምህረት አልፋለሁ ብዬ አስባለሁኝ። ምክንያቱም ህይወታችን ብዙ ነገር አስተምሮን ያልፋል። ብዙ ነገሮችን ያሳየናል፣ ያሰማናል። ኤኒዌይስ ግን ያ መሆን የለበትም። ወደ ራስ ተመለስ። በቃ ትዳር ይሻላል፣ ኑሮም ይሻላል። እዛም እዚህም ዘላ ይተዋል። ሄርሜላ ጋጥ ወጥነች። በዛው ውላ በዛው የምታድር ናት። ምንም አድራሻም ውልም ማሰሪያም የሌላ ሴት ናት እና ከዚህ ሴት ጋር ጭንና ዳሊያይተ ከምትሮጥ ከምትጓዝ በእርግጥ እንደዛ አይነት ነገር አስባ አይደለም ከሩታ ጋር ልተጋብተ የትማት ሄድን ብላ አስበ ነበረ እንጂ እኔ እርግጠኛ ነኝ አላደለ። ከሩታ ምንም ነገር አጦ ሄርሜላ ጋር ሄደ ብዬ ለመናገርም ለማውራትም ቂጥና፣ ምንድነው የሚባለው ባታይቶ ሄደ ብዬ አልመኝም፣ አላሰብም። እንደዛም ሊሆንም አይችልም። ምክንያቱም ሩታ ሁሉ ነገር ያላት ሴት ስለሆነች፣ ሙሉ ሴት ስለሆነች፣ ድምቅ የምታደርገው እሷ ስለሆነች ፈገግታው ራሱ እንዴት ነው የማረከው። በጣም ምታሳሳ ልጅ እኮ ናት። የምር ደህና ደህና ኑሮ፣ ደህና ህይወት መኖር የሚገባት እና ይህንን ነው ልን የምችለው። ለማንኛውም ግን ሩታ ዛሬ እንግዲህ ህክምና ቦታ አብሬሽ ካልሄድኩኝ፣ ቼክአፕ አብረን ካላደረግን እያለ ይገኛል። ሩታ ደግሞ አይሆንም ብለዋለች። በእርግጥ ፈቅዳለታለች ማለት አብረው እንዲሆኑ ፈገግቷ ራሱ እንደምትወደው እንደምታፈቅረው ፍላጎት እንዳላት ፈገግቷ ያሳያል። አብረሻው ድሮም ሁሌም ይወዳታል። ሩታም የቆረጠች የጨከነች ብትመስልም መስልም ግን ወደ ራሱ እንዲመለስ ትዳሬ፣ ሕይወቴ፣ ቤቴ እንዲል ነበር የፈለገችው። ለማንኛውም ግን የጊዜ ጉዳይ ሆኖ ጊዜው ሲደርስ አብርሽም መጧል ተመልሶ ማለት ነውና፣ አሁን ለሩታ ማስተላልፈው ትልቅ መልእክት አለኝ። በሰላም ወልደች እንድትገላገይ፣ ቀናት በጣት የሚቆጠሩ ቀናቶች ነው የቀሯት። በነገራችን ላይ ልጁም እንግዲህ ወደ ጭንቅላቱ ወደታች እንደሆነ ወደ ማሕጸኗ ማለት ለመውጣት እየተዘጋጀ እንደሆነ ቼክአፕ ተደርጋለች ማለት ነው። እና በጣም ደስ የሚል ነገር ነው።

ለሩታ ማስተላለፍ የምፈልገው ይሄ ልጅ በደንብ አሳርሽን አብልቶሻል፣ አስለቅሶሻል። ባንድም በሌላ መልኩ በሱም እንዲሁም በሄርሜላ መልኩ እንድታለቅሽ በጣም እንድትከፊ፣ በጣም ብዙ ሰው መጫወቻ መቀለጃ እንዲያደርግሽ አድርግ ብሆኗል። በአጭሩ ያሳለፍሻቸው ጊዜያቶች ቀላል አይደሉም እና እንዲህ በቀላሉ ይቅርታ እንዳታደይለት፣ በቃ ሙድ ያዥበት፣ በጣም ቅብጥ ቅልጥ በይ። ምክንያቱም ከዚህ በፊት ብዙ ቀናቶች ቀብጥሽ አረገዝኩ፣ ወይኔ እንደዚህ አመመኝ፣ እንደዚህ ሆንኩኝ፣ ቆረጠኝ፣ ፈለጠኝ፣ አማረኝ፣ ይሄ አማረኝ እያልሽ በቃ በጣም በቃ አዛብ የምታረጊበት ሰዓት አልፎብሻል ወይም ደግሞ አምልጦሻል። ስለዚህ አሁን እድልሽን ተጠቀሚበት። ሰዓት ተወልጂ አትጣየው አትራራቂ፣ ግን በቃ ርራ አርጊ በቃ ፈቀው ብሎ እስኪ አብድ ድረስ፣ ይህን አምጣ፣ ይህን እንውሰድ፣ እንደዚህ አድርግ፣ እንደዚህ ተሸከመኝ፣ ግሬን ጣበኝ፣ ወልውልልኝ ምናምን እያልሽ በደንብ ደና ነገር አድርገሽ እንግዲህ አብርሽ ከጥፋቱ ተምሮ ተመልሳችሁ እንግዲህ ልጃችሁን ቅፍ አርጋችሁ በጣም በሚገርም በስስት እያያችሁ እንደምትመጡ ተስፋ እናደርጋለን። እኔም ልጃችሁን ለማየት በጣም ጓጉቻለሁ። አብርሽ እንደኔ ሸበላ ነው የሚሆነው። በቃ ወንድ መሆኑ ራሱ ትልቅ ደስታ ነው እያለ ነው የሚገኘው። ለማንኛውም ግን ወንድ የሚሆን ሴት ፈጣሪ የተባረከውን ፈጣሪውን የሚፈራ ፈሪሃ እግዚአብሔር ያለው ጤነኛ የሆነ ልጅ ይስጠን ነው የሚባለው እንጂ ጾታ ምንም አያሳስብም። ምንም የሚያጨቃጭቅ የሚያጣላም ጉዳይ አይደለም። ሩታ ሴት ነበር ያለችው፣ አብርሽ ወንድ ነው። ለማንኛውም ወንድ ሆኗል። ለሚቀጥለው ደግሞ ያው ሴት ተወልዶ ወይ መንታ ለማየት ያብቃል። እድሜውን ጤናውን ይስጠን። ሩታዬን በሰላም ወልደሽ ተገላገኝ። ሰላም ያውርድ ፈጣሪ አንድ ያደርጋችሁ። የኤርሜላንም እንደው እንደው እንደው እንደው አርቆ ሌላ ሀገር ሌላ ዓለም ለማለት ይከብደኛል። እንደው ሌላ ሰው ላይ ይጣላት፣ በቃ የሚወዳት ሰው ላይ የምታፈቅረው የሚያፈቅራት ሰው ላይ ይጣላት። ለራሷም ጥሩ ትክክለኛ ሕይወት ይስጣት። ሌላ ልመኝ። አመሰግናለሁ።